ብዙ የደረሰብኝ ነኝ ራሷም ታውቃለች ሰላም ብለሻል ይሄ ጓደኛ ደግሞ እንዲህ የሚያደርገው ማንነትሽን ሸፍ ያቀ ማንነት ቆፍጣና ሰጠኝ የራስሽን መብት ካላስከበርሽ ማን መጥቶ እንዲያስከብርልሽ ነው የምትፈልጊው አንቺ ሀቅሽን ካለ ወርቁን ር ዝም ብለሽ ካልፈለግሽ ሀብታም ከሆንሽ ለምስኪን እኮ መስጠት ትቻለሽ ማንም ሰው አንቺን እንደ ጅል ቆጥሮ ንብረትሽን ሀቅሽን እንዲወስድብሽ ከፈቀድሽ አንቺ ነሽ ራስሽን ያስደፈርሽ ማለት ነው። ስታምና ወርቁ እንደወሰድሽ ማስረጃ ተኝቶ ስታምን አመንሻ የሸጥሽበት ብር አምጪ፣ የወርቄን ብር አምጪ አትይም ማለት ጥሩነት ሌላ ነው። ራስን ማስከበርና ለማስከበር ሌላ ጉዳይ ነው። ገባሽ? እኔ ለማንም ሰው በየዋህነት በፍቅር ምንም ላደርግለት እችላለሁ፣ ኩላሊቴንም ልሰጠው እችላለሁ። ግን አንድ ሰው እንደ ጅል ቆጥሮ ጓደኛ የሆነ አብረን እየበላን እየጠጣን ሰርቆኝ እንደሰረቀብኝ ማስረጃ ሲይዝበት ሲያምንልኝ አስተፏዋለሁ፣ የወርቁን ዋጋ ያመጣታል። እኔ ካልፈለግኩት እኔ ሀብታም ሆንኩኝ ያንን ወስጄ ለመስኪን ለምስኪን ይሰጠዋለሁ፣ ለሚገባው ሰው ይሰጠዋለሁ። ገባሽ? ቆፍጠን ማለት አለብሽ። እንደዚህ ልፍስፍስ አትበይ። ደግሞ በቃ አሁን የሴት ጓደኛ ይቅርባችሁ። እንዲ ቤሩት ላይ አታዩም እርስ በርስ ምን እየተደራረጉ እንዳሉ ሴት ጓደኛሞች። በቀደም የገዛ ጓደኛ አይደለች እንዴ ገላ በሻንጣ ቆሻሻ ላይ ጥላት የተገኘችው የገዛ ኢትዮጵያዊ ጓደኛዋ የቤሩት ቆንጽላ ያወጣውን አልሰማችሁም? ተመርምሮ እኮ ኢትዮጵያዊ ጓደኛ ነ እንደሆነች ተረጋግጠ የገደለቻት። በቃ ከሌላ ዜጋ ጋር ነው ወይ ደባሉ ናችሁ? ደባልነት ግድ ከሆነ መከባበር የሌለበት ፍቅር ግድ አይደለም። ፍቅር ባይኖር ግን መከባበር ሊኖረን ይገባል። እንከባበር ይገባል ፍራቻ ፍራቻ ፈርተሻታል? ፍራቻ ሳይሆን አንዳንዴ አንድ በጓደኞች እኔ እኔ እንደዛ ነው በቃ ለጓደኞቼ ሙሉ ቦታ ስላለኝም ይሆናል እንጂ ፍራቻ ምናምን ጉዳይ እኮ አይደለም። አይደለም አው አንድ ላውራ እኔ እሺ፣ እኔ ስለ ገንዘቡ አይደለም እያወራ ያለውትኝ ስለወርቁ፣ ወርቁ ነው ያወራውትኝ። በቂ ማስረጃ ያላቸው ለምን ማስረጃ ስላለው ስለወርቁ፣ ስላመመችበት ነው ያወራውትኝ። ሰው መከባበር ከሌለ አብሮ መኖር ለምን አንድ ሰው ደፍሮ ንብረቴን የሚነካ ከሆነ እቃዬን የሚነካ ከሆነ እኔም ሲንቀኝ ነው። ማንም ሰው ቦርሳዬን ያለ እኔ ፍቃድ ሊከፍታ አይገባም። ልጆቼ የወለድኳቸው ልጆቼ ማሚ ብለው አስፈቅደው ነው ከቦርሳዬ ውስጥ እቃ የሚወስዱት። እንደዛ ነው ያስተማርኳቸው። የገዛ ልጆች ስጋዎቼ ማለት ነው። አይደለም አብሮኝ የሚኖር ሩሜት ሩሜቴ ልታከብረኝ ላከብራት ይገባል። እቃዋን ያለ ፍቃዷ ልነካ አይገባም። ነውር ነው። ይህንን ደግሞ ቤተሰቦቻችን ሲያሳድጉን ነው ሊነግሩ ነው የሚገባው። ሰው እኔ ልጆቼን ካሁኑ ከዚህ እድሜያቸው የሰው እቃ ያለ ፈቃድ እንደማይነኩ የእናታቸውም እንኳን ቢሆን ፍቃዴን ሳይጠይቁ እንዳይነኩ ነው እየነገርኩ እያሳደግኳቸው ያለሁት። በተረፈ ስለ ገንዘቡ ማስረጃ የለንም፣ ስለ ገንዘቡ ልናወራ አንችልም። በዚህ ጉዳይ ህግ ግን መርምሮ ማስረጃዎቹን ግራ ቀኝ አይቶ ህግ ይፈርዳል። ስለ ሰላም አልደረሰኝም። ዋትሳፕ ላይ ፓስፖርት ኮፒና አይዲ ኮፒ ሽልክልሽ አሉ። እናቴ ሻንጣ ውስጥ ስለሆነ ነው እኮ። እየጠበቅነሽ ነው። ሂጂ እና ፎቶ አንስተሽ ላኪልኝ እና ወደ እሷ ላስተላልፍ፣ ና ጉዳይ ይዝጋው ማለት ለእኔ ላኪልኝ እና እኔ ፎርዋርድ አደረግላታለሁ። አሁን ታምሜ ልጠራው ስለሆነ ነው። እሺ ጥሩት እንዴ ሰላምዬ ሀቅሽ እንዲወጣልሽ እኮ ነው ማሬ፣ ያለ ስምሽ ለምን ስም ይሰጥሻል? ብሩን ሳትወስድ የአንቺም ሁለት ሺህ ድርሃም ሀቅሽ እንዲወጣ በህግ መሄድ አለባቸው። በህግ ስትሄዱ ትክክለኛ ሌባ ማን እንደሆነ ትክክለኛው ሌባ ማን እንደሆነ በእዛው የአንቺም ሁለት ሺህ ድርሃም አንድ ላይ አብሮ ማን እንደወሰደው የምናረጋግጥበት መንገድ ነው፣ በህግ ስንሄድ። ገባሽ? ለምን አንቺስ ያለ ስምሽ ስም ይሰጥሻል? ሳትወስድ የወሰድሽ ለምን ትባያለሽ? ሰው ሀቀሽ እንዲወጣለሽ በህግ እንሄድበት። ፓስፖርት ኮፒሽን አይዲ ኮፒሽን ላኪልኝ። ወደ እሷ ፎርዋርድ አለ አረጋለሁ፣ ወደ ታሜን ፎርዋርድ አርጓለሁ። ታሜንም እጠረዋለሁ። እዚህ ጋር እንዴት ስቴፕ ባይ ስቴፕ በህጉ እንዴት መሄድ እንዳለብን ያስረዳናል። ኖ እሷ አልወሰደችውም። ሀቁ እንዲወጣላት በህግ እንሄዳለን። ህግ ሐቁን ያወጣዋል፣ በአሻራም በምን አሁን ማለት ነው እሷ እንዳልወሰደች ባረጋ አሁን ሜላት የጠየቀችው ነገር ስትሰጣት፣ እዛኔ እውነትም ንጹ ነው ግን እኔ ዘይነብ ሳይፈቀድ ሚወት ማብራት አይቻልም እዚህ ቤት። ዘይነብ አስተያየት ስትባይ ምናምን ነው ውት ምታበሪው። መሀል ለው ጥልቅ ብሎ መናገር አይቻልም። ምን ነበረ ልል ነበረ ዘይነብ ዘይነብ ይህን ያክል እርግጠኛ ነች እኔ እንደወሰድኩባታ እኩ ለዛ እኮ ነው ዘይነብም እንድታፍር ምላ አደለ፣ እሷነት የወሰደች ያልች እንድታፍር በህግ ንሄድበት ና ሀቁ ሲወጣ ትክክለኛው ሌባማ እንደሆነ ሲታወቅ የዛኔ ታፍራለች። ለምን ሜሉ ሪፖርት አድርጋ የለ ለፖሊሱ ለምን አደውለት? ያ ቀላሉ መንገድ አንቺ ዚጋለሽ አንቺ ሀቅሽ እንዲወጣልሻ፣ ልጊም ሰላም እዬ ፈልጋለው። ሜላትን እየጠየቋት ነው። ሜላት ሚዩትሽን አብሪና መልሽ አንቺ ሀቀኛ ከሆሽ ይሄ ሁሉ ህዝብ በቂ ነው። እኔን እኔ ብዬሻለሁ ትናንትና፣ አይዲን ብቻ ብትሰጪኝ እኔ ህግ ጋርም አልሄድም፣ እዚህ ሶሻል ሚዲያ ላይም አላመጣሽም። ግን ከዚህ ሁሉ ህዝብ የሚበ ከዚህ ሁሉ አስር ሺህ ነጥብ 300 ምናምን ሰው እያየን ይሄ ሁሉ ሰው ይፍረደን፣ እኔ እና አንቺን ማለት ነው። እውነት አንቺ ሀቅ ይውጣል፣ የኔም ሀቅ ነው ያንቺም ሀቅ ነው። ስምሽ ለምንድን ነው በባዶ ሜዳ የሚጠፋው? ሀቅ ካለሽ ለሀቢባ ፓስፖርት ኮፒና አይዲሽን ላኪላትኝ። እኔ ደግሞ ነገ ሂጅ ጠዋት ክስ ከፍትብሻለሁ። ሁለታችንም እኩል እንደርሳለን ማለት ነው። አዎ ያኔ የሰላምም ሁለት ሺህ ድርሃም ግርሃም ይወጣላታል። ለምንድነው አስር የሚደውሉብሽ ሰዎች እንደዚህ አድርጊ፣ እንደዚህ አድርጊ የሚሉሽን አታድርጊ። ሰላም በራስሽ ወሰኝ ይህን ላይ የተከታተሉ እየደወሉ እንደዚህ በይ እንደዚህ አድርጊ የሚሉሽን ሰዎች አትስሚያቸው፣ ገደል ይከቱሻል። በኋላ ህጉ አንቺን ነው የሚያስርሽ፣ እውነት ሆኖ ቢገኝ እንጂ እነሱን አደለም፣ ከአንቺ ጀርባ ያሉትን ሰዎች አደለም። እኔ የምልሽ ኤዶም፣ የወርቅሽን ገንዘብ ለመጠየቅ ምንድን ነው ያስፈራሽ? ከኔ እኮ ፈርቻት አደለም፣ በሰላምን ላይ ማለት ነው። ፍራቻ ምናምን ኑሮብኝ አደለም። ወይ አልበደለችኝም እያልኩ አይደለ ኢቭን አሁን እኔ አሁን እንኳን አሁን እንኳን እዚህ ላይቭ ላይ እኮ ከመጣም ብዙ ነገር እኮ ሊምሰልሽ ብዬ ነው እንደዚህ ብዬ ነው እንዲየ ብዬ ነው ላንቺ እንዲመስል ብዬ ነው እያለች ጭራሽ ያልተጻፈ የማለቀውን ቆን ታሪክ እኮ እየነገረች ነው ስለዚህ እኔ ነበርኩ እንጂ ታምኜላት እኔ ነበርኩ እንጂ ጓደኛዬ እንኩት እሷ ከነም ጓደኛ የሳተው ጠላቴ ነበረች ዛት ነው ጠላቴ የነበረች ግን እሱ ታሪክ ጋር አንቺ ፈሪነሽ እሷን ፈርተሽ ምን ልበላት ምን ላድርጋትሽ ምን ላድርጋት ስትይ ንገሩኝ እናንተ ምን እንዳደረጋ ነው የፈለጋችሁት

ማለት ማለት እያራ ሄዶም ተረጋጊ የተባለው ለምን ሀቅሸት አልጠየቅሽም ብር እሺ ወርቁን መስረቋን ስታምንልሽ እሺ ብሬን ስጭኝ ወርቁን የሸጥሽበትን ብር አምጪ ብለሽ ለምን አልጠየቅሽም የተባለው ሲምፕ ምን ስድብ የምናመጣው የሚሳደርካርታ ወይ ሆነ ነገር ገዝታ ምናምን ያመጣችው እኮ አይደለም እኮ ዝም ብላ እንዲሁ ነፃ ሰጠች መባል ይቻላል እኮ ለሰው እራሱ ነፃ ነው የሰጠችው ሶስት መቶ ድራ ሶስት መቶ ድራም ነው የሰጠችው ሶስት መቶ ድራም ነው የሸ ንድሻ ስንት ግራም ወርቅ ነው ይሄ ነገር? ሰው ባይዘዌ ፋቱራ የሌለው ወርቅ ተሰረቀ በመግዛቱ ሰውየው ራሱ በህግ እንደሚያስጠይቃልሽ። አሁን ሄደሽ በወር ፋይል ስትከፍች ምን አልች ይሰላም ለኤዱ ነኝ። አንዴ በነገራችን ላይ በጣም ስለምወድሽ እና እንደ እህቴ ስለምፈራሽ ነው ያልሆነውን ነገር አሁን ነው እንደ እህቴ መዋሸትሽ እኔ መጃጃልሽ ጅልቲኛለሽ ኖርማሊ ስንቃለድ ማለት ነው አዎ የምር ጅል አርገሽ ነበር ምቆጥሪ ምኑ ነው እሽ እንደ ጓደኛ አየሽኝ አንቺ የቱ ጋ ነው እኔ አንድ ነገር ለአንቺ የደበኩን ነገር አለ የለም እኔ ከአንቺ ተደብቅ ያደረኩን ነገር አለ የለም እኔም አንቺ ለእኔ እንደዛ የምትሆኝ እኔ መሰለኝ ግን ኢቭን አሁን አምስት መቶ ሰጠኝ አምስት ሺ ሰጠኝ ለአንቺ ለማስመሰል ነው እኔ ምን አገባኝ ሄደሽ ስራውን የገባሽ አንቺ አደለሽ ሪሌሽን የጀመርሽ አንቺ አደለሽ እንዴ ከሰውየው ጋር እኔ ጀምሬ ብዬሻለው ይሆንሻል ብዬሽ አሉ። ጥሩ ሰው ነው፣ እንደዚ እንደዚህ ነው ብዬሽ አሉ። ፍቅር ይዞኛ ከሰውዬው ጋር እሱንም ጀምሬ ስንት ቆይተሽ አውቄ እንዳላወቀ ዝም ብዬሽ፣ መጨረሻ ላይ ነው እንደዚህ ጀምሬያለሁ ያልሺው። በወሬ በራሳችን ላይፍ የተነሳ ነው ያወራሹ። ከዛስ የቤት ሰራተኛ ሆነሽ እንደዚህ አይነት ሪሌሽን ካለሽ ለምንድን ነው በነፃ ዝም ብለሽ እራስሽን አሳልፈሽ ምሰጭው? አንቺም ተጠቃሚ ሁኝ፣ እንደዛ ከሆነ ነው ያልኩሽ። አንቺ ፍቃደኛ ኮሽ ስትሰሪ ማግኘት ያለብሽን ነገር ማግኘት ያለብሽ ደሞዝ ከሆነ አጽድተሽ በምታገኘው ደሞዝሽን ተቀበይ። ሌላ ነገር ውስጥ ደግሞ ከገባሽ እኔ ግቢ ብየሻለሁ። ከሰውዬው ጋር እኔ ፍቅር ጀምር እኔን ሶራ ተጋፈፊ ብየሻለሁ፣ እንድፈንድሻ ብየሻለሁ? እኔ እንደዛ አይነት ሰው ነኝ። ሲጀምር አንቺ አደረግሽው፣ አንቺ ዋሽተሽ ነገርሽኝ። እንደዛ ደግሞ ካደረግሽ ተጠቀሚ። ለምንድን ነው እሱ ዝም ብለሽ ሄደሽ አትዋላ የምትጋፈፊው ከማንም ጋር ነው ያልኩሽ። እንደ እህትነቴ መከርኩሽ። ያ ነው ያ ነው የኔ እትነት ያ ነው የኔ ጓደኝነት፣ እንጂ አ አ እኔ ማሸት አይጠበቅብሽም እኮ መብትሽ እኮ ነው። እኔ ምን አገባኝ አይደለም። ሊምሰላት ብዬ እኔ እሺ፣ ልብስ ገዝተሽ እንኳን መተሽ ኪችን ደብቀሽ ማነው እሱ? ለምንድን ነው ኤዶ መደብቂያ ሰ ስለምትቆጣኝ? አስር ልብስ በአምስት ብር በምን ለቅመ ስትመጪ ታየፈ ፈንድሻ፣ ብርሽን ያጅ ብርሽን አጠራቅሚ ልብስ አትግዢ ብልሽን ኮ ለራስሽ ነው እንጂ ለእኔ አይደለም እኮ ፈንድሻ። ለእኔ ነው አይደለም፣ እንድትለወጪ ሰነ ማስብ ነው ተብዬሻለሁ ኢብን። አሁን ኢትዮጵያ ደርሼ ስመጣ ፈንድሻ፣ የኢትዮጵያ ኑሮ በጣም ከባድ ነው። የኢትዮጵያ ብር ላይ እንደዚህ እንደዚህ ነው። ታይ እንደዚህ እንደዚህ እንደዚህ ብታደርግ ይሻላል፣ ብዬሽ እኮ እኔ እኮ የእራሴን እኮ እንደራሴ እኮ ስለማይሽ እኮ ነው። ነገ እኮ የበታቸው ነሽ እንዳለሽ እኮ ስለፈለኩ እኮ ነው። ለእኔ እኮ ከማስበው በላይ እኮ ነው። ለአንቺ ነው የመከርኩሽ። ይሄ ክፋት ነው። ይሄ ጓደኝነት፣ ይሄ መስ ነው። ወርቅ ሰረቅሽ። እኔ እመቤቴን፣ አሁን ምን እዚህ ጋር የምነግራችሁ ማለት ነው። አንቺ ወርቅ ሰረቅሽ ብዬሽ አልከስሽም፣ እመቤቴ። ግን እውነት የጓደኛ ምን አለሽ ብለሽ አንድ ቀን አንቺ እራስሽ ሰው ሲያስከፋሽ ብዬሻለሁ። ኢቭን ከቸገረሽ ነይና አሁንም ጠይቂኝ ብዬሻለሁ ያ ነው አሁንም ቢሆን አልከስሽም። እውነት አምነግራችሁ ማለት ነው ብሞት አልከስሽም። ኮምፕሌን አላደርግልሽም። እንዴት እንዴት አደርግኛልሽ ብዬ መልሽም አልወቅስሽም። አሁንም ቢሆን ማለት ነው። ግን የሆነ ሰዓት የኔ ሁለታና የኔ እውነተኛ ጓደኛ፣ እውነተኛ ልቤ ያኔ ታውቂዋለሽ አንቺ ማለት ነው ማንም ምንም ነገር እነግርሻለሁ። አሁንም እዚህ ጋር ፋይታ ያደረግኩት የሆነ ሃይምሮ ሰላም ስለነሳኝ እኔ ምን እንደተሰማኝ ታውቂያለሽ፣ ታውቂያለሽ፣ የማስበው ከሰው ጋር ሳይሆን ሴጣን ሰው ተመስሎ ገብቶብኝ ነው እንጂ እሱ አይደለችም፣ እንዲያደረገችው ነው። እንደዚህ አይነት ህል ስሜት ነው የሚሰማኝ በተደጋጋሚ። ሳምንቱ ሙሉ በሕልሜ እየመጣ ሳ ፈንዲሻ ምንድነው? ሳምንቱ ሙሉ በሕልሜ ልትመጪ ነው እ የምንፈጠር ነው ብሻሉ ይሄን ነገር እንኳን ከመፈጠሩ በፊት ማለት ፈጣሪ ሲያሳየኝ እግዚአብሔርን ወርቁን አምናሽልኛል ኤዱ በቃ ቻግሮ የነበረ ይቅርታ ብለሽኛ። መጀመሪያ ወርቅ ሸጣለሽ ሲባል መጥቼ ስጠይቅሽ የአንቺ አይደለም አልሽኝ። በመረጃ በፎቶ እንኳን ይዤ አንቺ መጠየቅ ፈራው፣ ምክንያቱም እንደ ራሴ ሰለማብንሽ እና ሰለማ ቀርቦች እንዲህ ነው የተሽከረከርኩት፣ እግዚአብሔር በሚያውቀው ተሽከረከርኩኝ። ምንድን ነው አንቺ ኦፍኮርስ እዚህ ሁሉም ሰው ምን አይነት ጅልነሽ ሄዶ ምን አይነት ሰው ነሽ? እንዴት አንቺ እንዲህ ዝም ትያለሽ? እንዴት እንደዚህ ትያለሽ? እኔ ደግሞ የተሰጠኝ ንጹህ ባህሪ ይሄ ነው ያለፍኩበትን የሚያሳለፍኩትን ምምራሳ የመጣሁበትን ማቅነኝ የጓደኝነትን ምትርጉም ማቅነኝ ያ ነው በቃ ዘትሩቲኝ ከዛ ውጭ ግን አንቺ አሁንም ቢሆን እኔ እውነት የምነግራችሁ ሀቡ የእነሱ ሀቅ እንዲወጣ እንዲወጣ ብዬ እውነት እሷ ከሆነች መልሽላቸው ብዬሽ አለው ወርቄን ሰረቅሽ የእነሱንም የሰረቅሹ የረዳን የሚሰረቅሾ አንቺ ነሽ ብዬ አልኩሽኝ እንጂ ከዛ በፊት አንቺ ሌባንሽ ብዬ ራሱ እንደዚህ ጣቴን አልጠረጠርኩሽም አይደለም። ጣቴ ላሸሁት አንቺ ላይ ማለት ነው። እንደማ አይገባኝ። እኔ አንቺን አላረግሽም። አንቺ ነኝ እንደዚህ ታርግኛልሽ ብዬ አላምኩ። ራሴን ማምነውን አንቺን ስላመንኩሽ ሌላ ኬዝ ውስጥ እኔ እንደዚህ ደብቄሽ እንደዚህ እንደዚህ እንደዚህ። ኦፍኮርስ አንቺ ጨዋታ ላይ ነበርሽ፣ እኔ ደሞ ጅል ላይ። ኦፍ ኮርስ ተጫወትሽብኝ። ኢትስ ኦኬ። ምን ይፈጠራል? ምንም አይፈጠርም። ያን ያለው ነገር በቃ ምንም አልላችሁም። እዚህ ጋር እመቤት ከማንም ጋር ማንም ሰው ትኖሩ ጓደኞች ጎርተውኝ ሄዱ ብዬ እንዳለ ታቂያለሽ። ያለቀስኩት እነሱ እነሱ እንዳንቺ አላደረጉ። አንቺ ኢትዮጵያ ቢሆን ገለሽን ትሄጃለሽ። ይሄ ዘትሩ በቃ ገለሽን እንዲህ ዝቅዝቅ አርገሽኝ የተኛውበት ትሄጃለሽ። ይሄ እውነታ ነው። ሌላ ደግሞ እንደው ይሄ ከምግብ ጋር እየተበላ ጣርን የሚያበዛ በሽታ ቢኖር አብልተሽን ጣሬን ሲያበዛው፣ አንቺ ደግሞ ውሃ እየሰጠሽኝ አይዞሽ ያልሽኝ ሴት ብትኖሪ በህይወቴ አንቺ ነሽ ለመጀመሪያ ጊዜ በቅ ያን ምክንያቱም እኔ ሁሉ እግዚአብሔር እንዴት ሁሉ እንደምል አላውቅም። ኤኒዌይስ በቃ እኔ ከዚህ በላይ ምንም አላወራም። ሲጨመር ኤዶም የሜላት ቪዲዮ ማጥፋት አይቻልም። የሜላት 5200 ድርሃም ሲጠፋ ወንድምሽ ቤት ውስጥ ነበረ አልነበረም? ኦኬ ተመልካቹ ወንድምየው ሊሆን ይችላል እሱ የሚጠራ ላላችሁ ጥያቄ የኤዶም ብር ሲጠፋ እሱ አላደረም እነሱ ቤት አላደረም አለበትም። ዜ ሁለተኛ የመጀመሪያው ብር ደግሞ የራሱ ነው። ሰው እንዴት የራሱን ብር ሰርቆ አይዲ ለማውጣት ይንከራተታል? ፓስፖርት ለማውጣት ላይሰንስ ድጋሚ ለማውጣት ባንክ ካርዱን አዘግቶ እንደ አዲስ ለማውጣት እንዴት ይንከራተታል? ራሱ እንዲያንከራተታል። የመጀመሪያው የራሱ ብር ነበር የተዘረፈው ወንድምየው። ለሁለተኛው ደግሞ የሚላትን ምናልባት ወንድምየው ይሆናል ብላችሁ ከጠረጠራችሁ ቤት ውስጥ አልነበረ። እሱ እሱ እየመጣ ይሄድ ነበር። የዛን ዕለት አላደረመ ቤት ውስጥ ከነሱ ጋር አራት ሴቶች ብቻ ነበሩ ቤት ውስጥ ያደሩት። ሜላት፣ ዘይነብ እና ኤዶም፣ ሰላም ወይም ፈንዲሻ ነበሩ ብቻ ያደሩት። ስለዚህ ቆይቼ ልተሽልኛል። ሰላም ያው ፎርዋርድ አድርጌ ልሻለሁኝ። ኤዶም ልክ አለች። ጋይስ ልታረሳሳ ፈልጋ ነው ምናምን የምትሉ ልክ አለች። ኦልሬዲ ያው ፎርዋርድ አደርጋለሁ ወደ ኤዶም፣ ወደ ሜላት ላለው ብዬ ነው ሜላት ሜላት ቁ እውነት ነው መነገር ያለበት እዚህ ጋ እውነት የሆነ ፍቅረኛ ያልኩኝና፣ ከዛ ሄዱ እንደ እህት እንደ ታላቅ እህት እየመከረች ነበር። ይሄ ሰውዬ እንደዚህ ካላደርግልሽ ምን ያደርግልሻል? በቃ ተይው ምናምን አለችኝ። አይመጥንሽም አለችኝ። ሚት ነሽ ሄዱ። ስለዚህ እንድትቀጥዪ ከሱ ከፍቅረኛሽ ጋር እንድትቀጥዪ እንድትፈቅድልሽ አውቀሽ ያልሰጠሽን ብር ሰጠኝ ብለሽ ዋሸሻት ብር ካልሰጠሽ አይጠቅምሽ ስለምትልሽ እሺ ከዛ እሱ የሰጠሽ ብር ደግሞ የታለ እንዳትልሽ አውቀሽ ለአክስቴ ያስገባውላት አልሻት ኦኬ ጥሩ ታዲያ ቅድም አክስቴ እኮ ብሩ አልገባልኝም ያለችው የኤዶምን ብር ወስጄ አስገባው ያልሻት መስሏት ነው እንጂ አስገብቼላታለሁ ግን እሷ ስደውለው ስጠይቅ አላስገባችም ያለችሽ የኤዶምን ብር ስለመሰላት ነው ብለሽ ነበረ እና ይሄ ሁለቱ ነገር ሲቀጥል ደግሞ እኔ ሳቅ ያለሽኝ አይደለም። በህይወትሽ ወሳኝ አንቺ እና መጀመሪያ ሄዶ መሀል ላይ መግባት አይቻልም። ይሄን ትመልስልኝ፣ መጀመሪያ ጥያቄ ይሄን ትመልስልኝ ለእኔ አልኩሽ እኮ ለኤዶ እሱ በቃ እንድታውቅ አልፈለኩም ነበረ፣ እውነቱን እና እንወትን ይውጣ ከተባለ እንግዲህ አሁንም ትስማው ይዋሽዋል እንደነበር ሰውዬው ምንም ሰጥቶኝ እንደማያውቅ ማለት ነው እኮ እዚህ እና እስከዚህ ሰዓት ድረስ ኤዶም፣ ማቋረጥ አይቻልም ፕሊዝ። እኔ ነኝ እየጠየኩ ያሉት። አረ ሶ ምን ታድርጊ፣ እስከዚህ ድረስ እኮ ትክክል ነሽ ኤዶም። ይህ ፍቅረኛ ገንዘብ ካልሰጠሽ አይጠቅምሽም ስለምትልሽ አንቺ ደግሞ እንደታላቅ እህት ስለምታከብሪያት እሷ ደስ እንዲላት እንድትቀጢ እንድትፈቅድልሽ ብር ሳይሰጥሽ ሰውየው ብር ሰጥቶኛል አልሻት። ጥሩ ከዛ የሰጠሽ ብር ደግሞ የታለ ምን አረግሽው እንዳትልሽ ደግሞ ለአክስቴ ላኩ አልሻት፣ ውሸት። ስለዚህ ኤዶም ቅድም አክስትሽ ጋር ደውዬ ምንም አይነት ለአክስትሽ ኤልሳ ምንም አይነት ብር እንዳላስገባሽላት ነገረኪ ስትልሽ ምን አልሻት? አክስቴ እኮ አላስገባችልኝም ያለች የኤዶምን የሜላትን አምስት ሺህ ሁለት መቶ ድርሃም ወስጄ ወስዳ አስገባችልሽ ያልሻት መስሏት ነው እንጂ አስገብቼላታለሁ አ አሁን ደግሞ አንቺ ራስሽ በራስሽ አንድበት እንዳላስገባችላት ውሸት እንደሆነ ራስሽ ላይ እየመሰከርሽ ነው። ሁለቱ አይጋጩም ወይ ነው? እዚ እዚሁ የተፈጠረው ነገር እየነገርኩሻል እንዲ ቦልት ረጅኝ ስላልፈለግሽ ነው እንዲ አንዳንዴ እያልኩሽ እኮ ነው። ለኤዱ መጀመሪያ አሳምኛታለሁ ሰውየውን ሰጥቶኝ አስገብቼላታለሁ ብያታለሁ። ለኤዱ ገባ ለኤዱ ብለሻታል። ግቅድ ቅድ በፊት ነው እያልኩሽ ያለሁት አክስትሽ ጋር ደውዬ አላስገባችም አለችኝ ስትልሽ ኖ አስገብቼ ላታለሁ እሷ የሜላትን አምስት ሺ ሰርቄ ላኩላት መስሏት ነው እንደዛ ያለችሽ እኳልሽ። ለእኛም እኮ ቅድም አስገብቼ ላታለሁ ግን ላንቺ ደውለሽ አስገብታለችው ብለሽ ነቂያት አላስገባችም ያለችሽ የሜላትን አምስት ሺ ያልሽ መስሏት ነው እኳልሽ። እዚህ እኮ ነው ያልሽ። ላይቭ ሪከርዱ ማውጣት ይቻላል። አሁ እያልኩ ነው እያ አሁንም ደግም ልሽ አለው እንደዛ ብያታለሁ ግን ደግሞ ለኤዱ እውነቱ እንድታውቅ አልፈለኩም ነበር እያልኩሽ እኮ ነው። አሁን አሁን እኮ ነው ያልሻት ከትንሽ ደቂቃዎች በፊት ላክስቴ ያስገብችላት አለው። እሷ አላስገባውም ያለችሽ ያለችሽ የሜላትን ብር ስለመሰላት ነው። የሜላት የጠፋውን ብር ስለመሰላት ነው። እ አዘ እሺ በይ ላስረዳሽ በሚል ይገባል። ገና ሰውየው አልሰጠኝም ከማለት በፊት ነው ይህን ነገር የተናገርኩታ ለዛ ነው የሜላት ብር መስሏት ነው እንጂ አስገብቻለሁ ያልኳትኝ አልሰጠኝም ከማለቴ በፊት ስለሆነ ነው። አሁን ገባ ሰቶኛል ከማለትሽ በፊት አልሰጠኝም ከማለቴ በፊት ነው። የሜላት እንዳልሰጠሽ አሁን ገባኝ እንዳልሰጠሽ ከማመንሽ በፊት ስለነበረ ያው አንድ ላይ ለምን ብለሽ ነው። ጥሩ እሺ። ስለዚህ ማለት ነው አሁን አንቺ እስከመጨረሻው ይህንን ብር እንዳልወሰድሽ ነው የምትናገሪ። ኦኬ እሺ። ስለዚህ ሌባ ቤት ገብቶ ያንቺን ሁለት ሺህ ድርሃም ያጠራቀምሽበትን እዳሽ ብትከፊበት ያጠራቀምሽበትን መሳቢያ ውስጥ መኖሩን እንዴት አወቀበት ሌባው? ኤዶ ሚዩት አደርጋ አይ፣ ስታስቢው ብቻሽን እንዲህ ስታስቢው፣ ሌባው ቤት ገብቶ ቦርሳ እና አይፓድሽ እያለ የነሱ ስልኮች እያሉ ስንት የሚዘረፍ ነገር እያለ ሁለቱም ብቻ ብድግ ብድግ አድርጎ ይወጣል ብለሽ ታስብ ያለሽ አንቺ እንደ አንድ ሰው። እሺ እኔ ደግሞ እዛው እያለሽ ደግሞ እኔ ነኝ ሌባው እስከተባልኩ ድረስ አንድ ነገር ልበል። እኔ ኤዱም ኤዱ አልኩኝ ሜሉም ዜነብም ለእኔ ያስቀየሙኝም እንትን ያሉኝም ነገር የለም። እሺ ለምሳሌ ብሩን አስፈልገኝ ወሰድኩን በልና እኔ እኮ ግርም ያለኝ የሜላት ፓስፖርት እኮ ጭራሽ የት ነበር አለች። ጭራሽ ከቦርሳው ሌላኛው ቦርሳ ውስጥ ነበረ? እኔ የሷን ፓስፖርት መውሰድበት ምክንያት ምንድን ነው ያለኝ። ጥሩ እሺ፣ ሜላት ፓስፖርትሽ ግሩም ነበረበት የተዘረቀው ቦርሳ ውስጥ አይደለም፣ ሌላ ሁለተኛ ቦርሳ ውስጥ ነው ተከፍቶ፣ ፓስፖርትሽ ብቻ ተለጥሎ የወጣው። በጣም ሌባ ሌባ። ታዲያ የሷ ፓስፖርት ፐርሰናሊ አንድን ሰው ለማጥቃት የአንድን ሰው ህይወት ለማበላሸት አንድን ሰው ለማንከራተት ካልሆነ ዞሮ ዞሮ ፓስፖርት ፓስፖርት ነው፣ ይገኛል። የሰው ልጅ እጁ ካልተቆረጠ እግሩ ካልተቆረጠ ሁሉ ነገር ይተካል። የማይተካው እጃችን እግራችን ቢቆረጥ አይናችን ቢጠፋ እንጂ ንብረት እዚህ ምድር ላይ ይተካል። ፓስፖርት ኤምባሲ ተሄዶ እንደጠፋባት ፖሊስ ጣቢያ ሄዳ አመልክታ ከኤምባሲ ማውጣት ይቻላል። የጊዜ እና የገንዘብ ጉዳይ ነው እንጂ ጊዜ ይፈጃል ገንዘብ ይፈጃል እንጂ ይመለሳል ሁሉ ነገር ዋናው የሰው ልጅ ሙሉ አካሉ ይኖር። ፐርሰናሊ አንድን ሰው ለማጥቃት ካልሆነ በስተቀር ያንን ሰው ሆን ተብሎ ለመጉዳት ካልሆነ በስተቀር ሌባ አንድ ሌባ ቤት ከገባ ጉዳዩ ከንብረቴ ጋር ነው። ንብረቴን ለቃቅሞ ነው የሚወጣው። ፓስፖርት ከሌላኛው ቦርሳ ውስጥ ከፍቶ ፓስፖርት አውጥቶ እንዲሁም የነዚህ ልጆች የሁለቱ የዘይነብና የሜላት ፓስፖርት የሜላት አይዲ የምለው ለፍቃድ ብቻ ነጥሎ ከቤቱ ንብረት በሙሉ ይህን ብቻ ነጥሎ እና ያንቺ ደግሞ ሁለት ሺ ድርሃም መሳቢያ ውስጥ። እሺ ሌባው ቦርሳ ብቻ ብድግ አድርጎ ሌላ እድል አላገኘም። በል መሳቢያ ውስጥ፣ ስፔሻሊ ሰከንድ መሳቢያ ውስጥ ያንቺ ብር የተቀመጠበት ጣሳ መኖሩን አውቆ ከፍቶ ጣሳውን እንዴት ወሰደ ብለሽ ታስቢያለሽ? የራስሽን ሀሳብ መላምት እንድትሰጭ ነው። እኔ በምን አውቃለሁ እሱንማ ውስጥ አዋቂ ነው ብለሽ አታስቢም? ያንቺ ያስቀመጥሽበትን ቦታ የሚያውቀው አብሮሽ ከሚኖር ሰው ውጭ ማን ነው? ብርሽን ያስቀመጥሽበትን ቦታ ሊያውቅ የሚችለው ያንቺ ጣሳ እዛ ውስጥ እንዳለ እንዳለ ውስጥ አዋቂ ነው ያግባባናል። እሱ ሲጀመር እኔ ልብሱም ተዘረጋግፎ ነበረ፣ ፖርሳሽም እዚህ ጋር ወርቶ ነበር ያለች የዱነች እንጂ እኔ ስመጣ እኮ እንደዛ ላገኘቱ አስተካክለው ምናምን ያገኘኋቸው እሺ ምን እንደሆነ ተቀያለሽ፣ ሰላምዬ፣ አንቺን ሊያስጠረጥር የሚችልበት ነገር ወርቁን መስረቅሽ፣ የጓደኛሽን ወርቅ አብራ የበላች ጓደኛሽን ወርቅ ሰርቅሽ መሸጥሽ እና ፈጣሪ ደግሞ ሐቅ ይውጣ ሲለው ይሄ ብር ጠፋ። ይሄ ብር በጠፋበት አጋጣሚ አረቡ መጥቶ እንደ ሸጥሽለት ተናገረ። እንደ ሸጥሽለት ወርቁን ተናግሮ እንኳን መታ ኤዶም ጓደኛሽ ወርቄን የሸጥሽለት አረብ ነገረኝ ስትልሽ እንኳን አላመንሽላትም። ያንቺን ወርቅ አይደለም የሸጥኩለት ሌላ ነው አልሽ። ከዛ ፎቶን አንስቶ አረቡ የገዛው ሊሸጠው አይደለም፣ ለሚስቱ ሊሰጣት ነው ከአንቺ ገዝቶ። ስለዚህ ሚስቱ ጋር ስለነበር ፎቶውን አንስቶ ይሸጠች ወርቅ ብሎ ሲልክላትና ፎቶውን ስታሳይሽ ያመንሽላት አ ስለዚህ፣ ይህንን ማድረግሽ ነው። እነሱ ኔቨር ኤቨር አልጠረጥራትም ጓደኛይም ብላ ነበር ሄደው። ግን ፈጣሪ ሐቁ እንዲወጣ ስለፈለገ በዚህ ይሄ ብር ጠፋና በዚህ ብር አጋጣሚ አረቡ መጥቶ ሊናገር ቻለ። እንጂ መቼም አይታወቅም ነበረ ወርቁን ራሱ ሰርቀሽ መሸጥሽ መቼም አይታወቅም ነበር ይሄ አረብ በዚህ አጋጣሚ መቶ ለፖሊስ ቃሉን ባይሰጥ ስለዚህ ይሄስ ትክክል ነው ወይ አንድ ሰው አይደለም አስቤዛ ቤት ውስጥ ስለሌለ አስቤዛ ላረግበት ብሎ የጓደኛውን ወርቅ ሊሰርቅ ቢታመም ራሱ መታከም ያለበት በንጹህ ሀቅ ነው መለመን ያለበት መለመን ይሻላል ከመስረቅ ለምኖ አስቤዛ ቢገዛ ይሻላል፣ አንድ ሰው የጓደኛውን ወርቅ ሰርቆ ሽጦ አስቤዛ ከሚገዛ። ይህንን ስላየች ይህንንም ሆኖ ግን እንደ ጓደኛ ትወድሻለች፣ ታከብርሻለች፣ አልተቀየመችም። እጅግ በጣም በትህትና ነው እየጠየቅች ያለችው። ሜላት ደግሞ ገንዘቡ እንኳን አጥፍታው ቢሆን ችግር የለው የሚጥፋ ጦስ የሚወሰድ ግን የመኖሪያ ፈቃዴ ስፖንሰሬ ሞት አለች፣ በህይወት የለችም። ስለዚህ የእሷ መኖር ከታወቀ የኔ አይዲ ካንስል ይደረጋል። እንደ አዲስ ስፖንሰር መፈለግ እንደ አዲስ ለስፖንሰር ስምንት ዘጠኝ ሺህ ድርሃን መክፈል በጣም ከባድ ነው። ወደ ህግ ከሄዱ ደግሞ ለአንቺም አንቺ ኢትዮጵያዊ እህታቸው ነሽ ገባሽ። ተመርምሮ መጨረሻ ላይ አንቺነትሽ ከታወቀ የሚፈረግብሽ ነገር እስር ቤት ዓመት፣ ሁለት ዓመት መታሰር። ለምን አንቺስ እንደዚህ ይደርስብሻል? ሰው ተስማምታችሁ፣ ይቅርታ ተቀያይቃችሁ፣ አይዲና ፓስፖርቱን ብቻ ብታቀቢያቸው ወይ በሰው ትልክላቸው እና በቀላሉ ሊፈታ ይሄ ጉዳይ ምንም ችግር የለውም። ሰው ልጅ ተሳሳተሽ፣ ሰው ሆኖ ማይሳሳት የለም። ተሳሳተሽ ልክ ወርቁ እንዳሳሳተሽ ገንዘቡ ማሳስቶች ሊሆን ይችላል። ሰው ሆኖ ማይሳሳት የለም። ፐርፌክት ፈጣሪ ብቻ ነው። ያጋጥማል፣ ይፈጠራል። ሰው ጀስት የዘይነብን ፓስፖርትና የሚላትን ፓስፖርት አይዲውን በሆነ ህንድ በሌላ ዜጋ እንኳን ብትልክላቸው እና ብትፈቱት ይ ላለው እኔ የእነሱን አልወሰድኩም አልኩሽ እንዴ ምንድነው አንዳንዴ ይሄን እዚ ግራ የሚገባኝ ነገር፣ እነሱ ቀድሞው እንደዚህ ስላሉ ነው ወይ ሀቡ፣ እነሱ ጋር እያዳላሽ የለሽም? እኔ ቀድሜ 2000 ብር ተወሰደብኝ። ይሄ አንቺ ጋር በመጣ ኑሮ እንዴ ፍሽ ጥይቅ ነበር። ኖ ኖ ኖ ኖ ሰላም፣ እኔ በጣም በክብር በትህትና ነው እያወራሻለሁ። ለሁለታችሁም እኩል ነኝ። እኔ እያልኩ ያለሁት ወርቁ ወደ አንቺ አንቺ ወርቁን ወስደሻል አይደል? አምነሻል፣ ራስሽ ማለት ወርቁን ወስደሻል። ለዛ እንኳን ይቅርታ ጠይቀሽታል፣ ጓደኛሽን ኤዶምን ታርቃቸዋል። ተጠያይቀን እኮ ተሸኝታኝ፣ እኔ ስለማይገባኝ የዱባይን ነገር ስፈንድሻ እንደዚህ እንደዚህ ራስሽን ጠብቂ፣ እኔ እና አስተካኪ ብላኝ ውጭ እኮ ይቅርታ። ተጠያይቀን እኮ ቤት ገብተን ተኛን፣ አደርን። በጠዋቱ ተነሳሁ፣ አስተካከልኩ፣ ወጣሁ። ስለዚህ አንቺ ገንዘቡን አልወሰድሽም፣ አንቺ ገንዘቡን አልወሰድሽም። ወርቁም ብቻ ነው የውሰድ ገንዘቡን አልወሰድሽም። እሺ፣ ጥሩ ችግር የለውም። እኮ ወርቁን መውሰድሽ ነው። ገንዘቡን እንደወሰድሽ ሁኔታዎችም ወደ አንቺ ስለሚያመለክቱ ነው። እኔ አደለሁም ካልሽ እነዚህ ሰዎች በሕግ ይሄዱበትና ወደፊት ሕግ አንቺ መሆንሽን ቢያጣራስ አትጎጂ?